እንግዲህ መድብል ዝናን ሴት አድርጎ ጉረሮውን ያዘው። ዝናን አጠመደው በመሀሊት በኩል። መሀሊት ደግሞ ምሳሌን ስታርጋ ይዛ ቅድስትን እንዳትቀርብኝ አለች። አሁን ቅድስት የምትሆነው ግራ ገባት። በሰዓቱ መድብል ዝናን እዛ ቤት እንዲመጣ ያደረገው በመሀሊት በኩል ነበረ። መሀሊት ዝና ሲያዝ እሷ ስትወጣ ምሳሌን ይዛ ሲጥ አደረገቻት። አሁን ቅድስት የምታረገው ግራ ገብቷት ጨነቅ ብሏታል። ተቀረብሽኝ እገልሻለሁ፣ እገላታለሁ ስላለቻት ቅድስት ምንም ማድረግ አልቻለችም። መጎስ አሁን እንዴት ምሳሌን ከመሀሊት ማስለቀቅ እንዳለባቸው በጣም ተጨነነቁ። መድብል አሁን ዝናን ሴት ጣድርጎ ይዞ ወንድሜን እየታባክ ነው ያደረከው እያለም እያሰቃየ ይገኛል። አሁን ላይ ግን ሌላው ትኩሳት የምሳሌ ነገር ነው። መሀሊት መጀመሪያም እቅዷ እዛ የሄደችው ምሳሌን እንድትሰናብታት እንዲመቻት ነበረ። ምሳሌን እገላታለሁ ብላ ሂዳ አሁንም አሳቧና ምኝቷ ተሳክቶላታል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ሌላ ትኩሳት። ቅድስት ምሳሌን ለማስጣል አልቻለችም። መሀሊት ቅድስትን ሴት አድርግ መሀሊት ምሳሌን ሴት አድርጋ ይዛ፣ እንዳትቀርቢ ከቀረብሽ ግን፣ ከዚህ በኋላ ምንም እድል አልሰጠሽም፣ አልሰጣትምም፣ እገላታለሁ አለቻት። ይሄን ጊዜ ቅድስት የምታደረገው ነገር ጨነቃት። እባክሽን አንቺ ሴትዮ እባክሽን ልቀቂያት፣ ስትልም እንኳን ልለቃት ይቅርና አንቺንም እጨምርሻለሁ በማለት ሴት አድርጋ ያዘቻት። እጅግ በጣም ያሳዝናል። አሁን ምሳሌ ምን ማድረግ እንዳለባት እንኳ አታውቅም፣ ማልቀስ ጀመረች። መድብል ትልቁን ቀንደኛውን ጥላት በመሀሊት በኩል መያዙ ደስተኛ ቢያደርገውም ሌላ ያልሰማው ትልቅ ጉብድ አለ። እሱም ምንድን ነው? መሀሊት ቅድስትን ቅድስትን አልሰማሽም፣ አለዛ ምሳሌን እገላታለሁ ሴት አድርጌ ማለቷን አላወቅም። በእርግጥ ሞገስ ዝናን መያዝ በጣም ይከብደናል፣ መድብል ብሎት ነበረ። መድብል ደግሞ በፍጹም ምንም አይከብድም፣ ከባድ የሚሆነው ስናግተው ምናልባች፣ ወይም ደግሞ በመሀሊት በኩል እቤት ማንጣት ዝናን ቀላል ነገር ነው። ነገር ግን ከበድ የሚለው ምን ማድረግ እንደሚፈልግ አይታወቅምና ያን ጊዜ አንድ ሰው ሊሞት ይችላል፣ አለ መድብል። እንዴ ቢቀርብንስ? አለ ህንድ የታሰረው የታገተው የጠፋው ወንድምህ ጓደኛ አይደለ? እሱስ ሲልም፣ እሺ ምን እናድርግ? ይኸውልህ ፈርተህ የት ማትደርስ፣ ሞገስ መጠንከርና መበርታት አለበህ። ጠንካራ መሆን አለበህ ለምትወዳቸው ሰዎች ስትል በፍርሃት ስትሸቆጠቆጥ ሳይሆን በድፍረት መሆን አለብህ አለው። እኔ እኮ መሞት አልፈልግም! ጓደኛ አንተ ወዳታለህ? አዎ ሉላን በጣም ነው ማፈቅራት፣ ያለ እሷ መኖር ለእኔ ከባድ ነው መድብል አለው። ለዛም ነው መሞትም አልፈልገው እሷን ሳላስደስት፣ እኔና እሷ አብረን መኖር ሳንጀምር ሲለውም፣ ሃይ ስለዚህ ጠንካራ መሆን አለብህ ማለት ነው። ተደብቀ እስከ መቼ? አሁን ዝናን አግተን፣ ወንድሜ ምን ቦታ እንዳለ ማወቅ አለብን። ዝና ማን ስለሆነ ለምን ትፈራዋለህ? እንዳልከው ጉልበተኛ ሊሆን ይችላል፣ ግን ደሞ እኔ ዝም ብዬ ወንድሜ ሲሰቃይ፣ ወንድሜ ምን ውስጥ እንዳለ በህይወት ራሱ እንዳይኖር ይኑር አይኖር እርግጠኛ አይደለሁም አለው። መሀሊትም ለመድብል የሆነ ነገር ጫራ አድርገዋለች። ብሩኬ አይመጣም ብሎ ዝና ነግሮኛል አለችው። ምን አላት? አው ብሩኬ አይመጣም ብሎኛል። ሲላትም ስትለውም ስለዚህ ስለ ብሩኬ የሚያቀው ዝና ነው ማለት ነው አላት። አዎ ዝና ነው ዝና ነው። መድብል አሁን ልቀቀኝ አለችው። ምን የወንድሜ መጨረሻ ሳይታወቅ አንቺን በፍጹም አለቅሽም። በማለትም እዚሁ ወይ ደምሽን ቆራርጬ እጠጣዋለሁ እንጂ አንቺ ወንድሜን በፍጹም ምን ውስጥ እንደገባ አንቺ በሰላም አትኖርም፣ ዝና ምናምን የምትዩ ቀውላላሽን ይዤ እዚሁ አመጣልሻለሁ። በማለትም እየዛተ ሄደ። በእርግጥ መድብል እንደዛተውም አደረገው በጣም ጀግንነት ከቤታቸው እንደሆነ መሀሊትም ትመሰክራለች። አሁን ላይ ግን ቅድስት ምሳሌን ጸጉሯን ጎንጉና ካስተኛቻት በኋላ ሌላው እንግዲህ ቅድስት በሰዓቱ አልነቃለች። ምሳሌም ቅድስት የንቂ፣ ቅድስት የንቂ እያለች ብትላትም ቅድስት ግን ትልቅ እንቅልፍ ውስጥ ገብታለች፣ ማንም ሊያነቃት አልቻለም። በዚህን ሰዓት አረባካችሁ ክፈቱልኝ፣ አረ ድረሱልኝ፣ ተሰቃየሁ የሚል ድምጽ ሰማች። ምሳሌ ይህን ጊዜ ቀጥታ ወደ መሀሊት አቀናች። በፊት በነገራችን ላይ ቅድስት የሚል ድምጽ ሰምታ ነበር። ቆይ የማየን ድምጽ ሰማው ልበል አለች። በዛን ሰዓት ምሳሌ ማና ድሞ እናት ስትል ቅድስትም አይ መሀሊትን ደማያችን ናት። መጥፎ ሰዎች የመጥፎ ሰዎችና የሌሉ ሰዎች እኮ ዶሮች ላይ ያቃጭልብሻል ማለት እንዴት ሊሆን ይችላል? በቃ እንደዚህ ነው ምሳሌ አንዳንዴ እንደዚህ ነው አለቻት። እንዴ ግን ጥሩ ሳይሆን ያኔ መንፈሳዊ ነገር ነው። ስለዚህ ይሄ ደግሞ ወደ ፈጣሪ ጸሎት ማድረግ ነው አለቻት። ይገርማል አለች። ከዛም ቀጠለችና ቅድስቴ ትንሽ ቆይታ ምሳሌን ሌላ ክላስ አድርጋ መሀሊት ጋር ሄደች። መሀሊት እዋክሽን ፈቼ ቅድስት እዋክሽን አለቻት። አይ መፍታት አልችልም መድብል ነው ያሰራሽ እንዳሰረሽ እሱ ይፈታሻል። እኔ መፍታት አልችልም። መሀሊት እትዬ አለቻት። ከዛም በናትሽ በናትሽ አለች። ይውልሽ መብላት ከፈለሽ ጉረሽ ስትላትም፣ መሀሊት ግን ቀንጥሎኝ ነዋ አለቻት። እንግዲህ እንደዚህ ነው። እኔ እንዳንቺ ቢሆን አንቺን እንዳሰቃየሽኝ አሰቃየሽ ነበር። እኔ ግን እንዳንቺ አይደለውም። ለምን እውነት እትዬ፣ አሁን በቀላሉ በዚህ ትማር ያለሽ ብዬ አስባለሁ። መጥፎ ስራ የትም እንደማያደርስ። እንዳንቺ ስራ ቢሆን እኮ አንቺን ብዙ ነገር ማድረግ ይቻል ነበር። አሁን በጀነሽ አለቻት። አይደል እሽ፣ ጠብቄ ከዚህ የወጣው ቀን ግን የማደርግሽን እኔ አውቃለሁኝ። እመኝ ቀደስት እመኝ አለቻት። ምን አዎ እንግዳው ስይ ምግብ ላንቺ አይገባሽም በማለት ይዛው ሄዴ። እርቦኛል እኮ እርቦኛል እኮ አለቻት። ገዛ እንጀራውን ይዛ ሄደች መጣች። እዋክሽን እዋክሽን ውሃን ጭልኛላሽም። ይሄ ውሃው በባዶ ወዴ ውሃውን ብጠጣው ምን ያረግልኛል? አለች ረክ እንግዳ ውስጥ ታዩ ስትላት፣ እሺ ስጪ። በማለትም እባክሽ ቅድስት፣ ልለምንሽ እባክሽን ምግብ ያንጭልኝ እርቦኛል፣ አለቻት። እሺ እኔ እንዳንቺ አይደለሁም፣ በማለት ቅድስት በድጋሚ ምግብ ሰጠቻት። ከዛም መሀሊት ጠብቄ ቀን ጥሎኝ አይተሻል፣ አረ ያንቺስ ከፋ ነው። አትማሪም እንዴ? ምን አይነት ሴት ነሽ? አለቻት ቅድስት። እመኝ ከዚህ ወጣው ሰዓት እግሬ ላይ ይጥልሽና ቀን እመኝ ቅድስት ምን እንደማደርግሽ እኔ ያውቃለሁ። ስትላት እጭ ያንችስ የከፋ ነው እትዬ አለቻት። ወይ ስድቡን ወይ ትየውን ተይው፣ ያንን ጊዜ እንገናኛለን አለቻት። ቅድስትም ውሀውንም ምግቡን የሚዘህዷ ከምሳሌ ጋር ፀጉሯን ሰርታ ጨርሳ አብረው ተኙ። ያሳዝናል። አብረው በተኙበት ሰዓት ምሳሌ ቅድስትን ልትነቃላት አልቻለችም። ወደ መሀሊት ዘው በላ ሄዳ የድምጿን ሰምታ፣ መሀሊትም ቅድስት እንቃረገች ምሳሌ ይኸውልሽ። ምሳሌዬ፣ እማዬ እዚህ ምን ትሰሪያለሽ? አለቻት። አክተውኝ አክተውኝ። ማነው ያገተሽ? ምድብል ምን ልታርግላችሁ? ምን አርገሻችሁ? አላቅም እኔ ምንም አላደረኩም። የኔ ልጅ ነይ፣ ነይ ቅረብኝ፣ ነይ እዚህ ቁጭ በይ፣ ነይ ቀፊኝ፣ የውደት በቃ ድምፅሽ ናፍቆኛል ምሳሌዬ፣ ጠረንሽ ናፍቆኛል አህለቻት አለቻት። ምሳሌ ፈራተባ እያለች ቆመች። ነይ፣ አባዬ ስለሌለ እኮ ነው የመጣ። አባትሽ አባትሽ የለም። አባቴ ብሮክ ጠፍቷል ብሎ ነው ያሰረኝ። አባቴ እኮ አልጠፋም፣ ታይላንድ ዕቃ ረስቶ ሊያመጣ ነው የሄደው አለቻት። ደብቀውሽ ነው። ነይ፣ እኔ ስለ አባትሽ ልንገርሽ። የኔ ልጅ ናፍቀሽኛል አባትሽ ጠፍቶ ሳይሆን ታይላንድ ኖ፣ ሳይሆን ጠፍቶ ነው። ደግሞ መምጣት አይችልም። አየሽ እየተጫወቱብሽ ነው። ስለዚህ አባትሽ ይሞት ሄዳን አልታወቅም። አሁን ነይ ቅፍ አድርገኝ፣ ነይ ነይ፣ አለቻት። ምሳሌም ታርበተበተችና አቀፈቻት። ከዛም ከማቀባው በፊት ግን ይሄን ጊዜ እጇን እያላላች ነበረ መሀሊት። መሀሊት እጇን ስታፈራግጥ ስታፈራግጥ እንግዲህ ምሳሌ በጣም ፈርታለች፣ መንቀጥቀጥም ጀመረች። እማዬ የእውነትሽን ነው አለቻት። አዎ የእውነቴን ነው፣ አባትሽ ጠፍቷል፣ ማን እንዳጠፋ አይታወቅም አለች። ይሄ ጭራቅ ወንድም አጎትሽ ግን የእውኔን አስሮኛል። ስትልም አሁን ልቅስ ነይ፣ ቅፍ አድርጊ፣ በጣም ናፍቀሽ ነበር። እዩ ለአንቺ ደብቀው እኔን አግተው አሰቃዩኝ አለቻት። በቃማዬ አለችና ምሳሌን በርከክ ብላ እሷን ንቅ ስታደርጋት፣ አሁን መሀሊት የምሳሌን ጉሮሮ ዘላነቀችው ከተቀመጠችበትም ተነሳች። ቅድስት ደግሞ ምሳሌን በመፈለግ ክላሶችን ካዳረሰች በኋላ አማራጭ የላትም፣ ወደ መሀሊት ታገተችበት ክላስ ገባች። እዛ ስትገባ ምሳሌን ሴት አድርጋ አንገቷን ይዛታለች። አንቺ ምሳሌ አለች፣ ምን እያደረግሻት ነው? ልቀቂያት፣ ልቀቂያት፣ ልቀቂያት አለች ቅድስት። ከዚህ በኋላ በመንገዴ እንድትገቢ አልፈቅድልሽም፣ አልበለዚያ ዘውር በይ። ዘግተች በሩን ማትወጪ ከሆነ እዚህ ውድጅቷን ሲጥ አድርጌ ነው የምደፋልሽ አለቻት። አረትዬ በፈጠረሽ፣ ምን እየሆንሽ ነው? ልቀቂያት ስትልም ምሳሌ የቅድስ ቴና አይን አይን ማየት ጀመረች። አይገርምም? እንዲሁም ደግሞ መሀሊት እሷንም ሴት አድርጋ ይዛታለች። ምን አማራጭ አለ? ቅድስት ራሷን ጨምዳ ወይኔ ማለት ጀመረች። ዝና እንግዲህ ኤፍራታን አስፈራርቷታል። ከመድብል ጋር ያለች ግንኙነት ምንድነው ሲላትም ምንም ማቀው ነገር የለም ምንም የለም። እና መሀሊት እዛ ሂዳ እንደቀረች በምን አወቅሽ አላት። እሷም እንዲህ እዛ ሄዷ ምን አልባች ብዬ ነው አግቷት ይሆን እንደ አላት አላቅም እናንተ እኔን ለመጣልል ከዛ ከሰው ጋ እየተሽለጠለጣችሁ ከሆነ እኔ በፍጹም ማቀው ነገር የለም ወንድ ጋ ሄዳ እንደ እንዳልሹ ወንድ ጋ ሂዳ ነው የሚሆነው እነ ብሩኬ ጋ ሄዳ ምን አስቀራት ታዲያ ስለዚህ እንደዛ ነው እስኪ ያድርገው እንዳፍ ያድርገው ምንድን ነው እንደዚህ የምትው መድብል ደውሎልኝ ነበር አለችው። እና ምን አለች ይህ መድብልሽ? እና መድብል መድብል የምትዩ ከሱ ጋር ምንድን ነው ግንኙነትሽ? እን መድብል አገታታልል መድብል ከኔ ጋር ነበረ እና ምን ያውቃለሁ ወንድ ጋ ሄዳ ነው በቃ አለችው። አሁን ሞገስና ዝና ሞገስና መድብል ተመካክረው እነ ቅድስት ቤት ዝና እንድመጣ በመሀሊት በኩል አደረጉ። ሲጥ አድርገውም አነቆት ዚናን ቻናልን ሰብስክራይብ እያደረጋችሁ